ይቻላል ወይ? ባለስልጣን ስላወቁ ሰው እየገደሉ ባለስልጣን ሚስቱን አንቆ መግደል ይችላሉ? እኛ ሀገር የባለስልጣን ህሚያቅ ዘፋኝ አርቲስት እንኳን ቀርቶ አይደለም። በውሸት ቴዲን አፍሮ እንኳን ባልገደለው መንገድ ላይ ያንተ መኪና ገሏል ብላችሁ ለሁለት አመት ቴዲ አፍሮን ያሰረች ሀገር እቤት ውስጥ የገዛ ቤት ውስጥ አንዱ አለም የሚባል እኔ አርቲስት አልለውም፣ ሲሚጣ እሱ ቤት እንደተገደለች እየታወቀ ሁለት አይነት ግማሹ በኪችን በኩል ዘለለችብኝ አለ፣ ግማሹ በበረንዳ በኩል ሾለከች እያሉ ብግልጽ ውሸት እየተዋሸ የልጅቷን ሀቅ እንዲህ አይነት ዝብርርቅ ያለ ውሸት የወጣው ራሱ መግደሉን ነው። እኔ ልገላጣ አስቤ አላቅም። እኔ ምን ብዬ አላቅም። ሌባ ገዳይ፣ ገልሃታል ገልሃታል። እኛም እናቃለን እነሱም ያውቃሉ። ነገር ግን እቺ ኢትዮጵያ የምትባል ሀገር ገዳይ የምታስወጣ ናት ወይ? ገዳይ እንዴት ነው ዝም ብላ የምትለቀው? ገዳይ ለምንድን ነው እንዲህ ምታደርገው? ታን በተሬ ታን በተሬ ኦሮምኛ ነው። አንተ ከአጠራው የሸርሙጣ ልጅ፣ የአረብ ገረድ፣ የአረብ ቂጥ ምታጥብ፣ የአረብኛ ቋንቋ ይዘህ የመጣህ የአረብ ገረድ፣ አንተ የሸርሙጣ ልጅ አረብ ቂጥህን እያጠበ ቂጥህን ስታጥብ ከአረብ ጋር የምትኖር ቂጥ አጣቢ አርፋ ተቀመጥ። ከነጀለቢያ ቱቦ ውስጥ ነው የምጨምረው፣ አንተ ቂጣጣቢ። አርፋ ትቀመጥም፣ የአረብ ቂጣጣቢ። አረብኛ ጽፈ እኔን የምሰድበኝ፣ ሂድና ከአረብ ጋር ቂጥ ንጠብ። አንተ ግማታም ሃጠራው፣ እኔ ሮማን ተሰማ የምኮራበት ቋንቋ አለኝ። አንተ አረብኛ ይዘዙር፣ ሃጠራው፣ ሃሬ ማለት ነው። አንተ ቂጣጣቢ፣ ሂድና ቂጥ ጠብ። የአረብ ቂጥ ሃጠራው፣ ሀሬ አንተም ብሎ ዶክተር ሀጠራው ቂጣጣሚ፣ ሂድና ቂጥንጠር። ነፍጣም ሀጠራው ልክስክስ። አይ ዶክተር፣ ዶክተር ነኝ አልክ ሀጠራው። ለነገሩ እኮ የእናንተ ዶክተርና እያየው ነው እኮ ፕሮፌሰር ማናቸው ኦሮሞ ከውሃ ውስጥ ነው የወጣው ያሉት ኦሮሞ የተፈጠረው ባይን አይቻለው፣ ከውሃ ወንዝ ውስጥ ውልቂ ብሎ ወጣ። ሴትና ወንድ ነው ኦሮሞ ሲባሉ፣ ፆታውን አላየው። ፕሮፌሰር ማን ናቸው? እንዳንተ አይነት እኮ ድንቁር ነው ድንቁር፣ ቁርቁር ማለት ነው። ሀጠራው ሀሬ ማን አባህን ነው አንተ። እከክ ማለት ነው ንፍጥ። ክብርን ካልጠበቅ ልክልክን ነግራ አለው። እኔ ሮማን ተሰማ ሰው አልነካም፣ ከነካኸኝ አናፍጥህ አለሁ ሀጠራው አንተ አንዱ ከኦሮሞ ከውሃ ውስጥ ወጣ። ኦሮሞ የተወለደው ውሃ ውስጥ ነው። ፕሮፌሰር ማናቸው? አሉቴን ሀጠራው። እናንተ እኮ ነበራችሁ እኮ ድምፅ መሆን የሚገባችሁ አንድ ቀንም። ቀነኒ ስለ ኢትዮጵያ ባንዲራ ይዛ የዘመረችውም ያስ ስታስተዋውቅ የነበረች በኦሮሞነቷ የምትኮራ ኦሮሞነቷን ይዛ ኦሮሞን ከፍ ለማድረግ ልብስ አለባበስ አስተካክላ ምን ብላ ይችን የመሰለች ሞዴል አንቆ ገደላት። ይሄኔሱ ሱሪውን አዙሮ ነበር የሚለብሰው አዙሮ ለብሶ መድረክ ላይ ነበር የሚታየው። ይቺ ምርጥ የሆነች ኦሮሞ ልጅ ገሎ ይሄ ጋሪ ገፊ እናንተ የቆማችሁለት ነገር በምን ምክንያት ነው? በምን ተራ በምን እንትን ነው? እግዚአብሔርን ነው የምላችሁ በምን ምክንያት ነው በምን ምክንያት ነው እኛ እኮ የቆምንላቸው ፍትህ ስላጡ ነው እኮ ፍትህ ስላጡ ሀጠራው ሀሬ ተሰብስበ የሞተች ልጅ ፎቶ ምዘቀዝቅ አባትየው በምን አይነት ኮንዲሽን ላይ እንዳሉ እኮ ፖሰት ናቸው ፍትህ የኢትዮጵያ ህዝብ ፍትህ ፍትህ ብለው ያወጡት አንተ ውሻ ሀጠራው ሀሬ አንተ መቀቀና ሀጠራው እኔ እኮ የሚያሳዝነኝ የኦሮሞ የዋ ህዝብ እንደናንተ አይነት ቅሌታ መጫወቻ ኦሮሞ ምስኪን የዋ አቃፊ ተብሎ ስንወጣለት በምክንያት ነው፣ ግን እንደናንተ አይነት ገልቱ ገልቱ እየወጣ አለው ማለው ማለው እያላቸው ጫታችሁን ስትበሉ ይሄ ትውልድ አርቲስት አንዱ አለም ጫታ አለ፣ ጫትም አያውቅም ጫታ ይሄንንም እድሜ ለቀነኒ እድሜ ለቀነኒ እኮ አለባበሱንም ፊቱን አዙሮ ነበረ። የኋላውን ወደፊት፣ የፊቱን ወደኋላ አድርጎ መድረክ ላይ የሚወጣው እድሜ ለቀነኒ እንዴሳ፣ ልታከብሯት ይገባል። አለባበስ አስተምራ፣ ጋሪ ገፊነት ከገጠር እንደመጣ ቦቲውን አስወልቃ፣ ስንት ነገር አስተምራው፣ አንቆ ገደላት። ይሄ ግማታም ማለት ነው። እናንተ የወተፋችሁት ግማታም፣ ገናን ምረግጥላችሁ። ይሄ ሀጠራ ሀሬ ስድብ ከጀመራችሁማ እረግጣችኋለሁ። ምንም የምታመጣው ነገር የለም። አንተ አጋስስ ማለት ነው። እኔ ሮማን ፍቅር እንጂ ጸብ ችግር የለብኝም። አጋስስ ይሄን አዛብቶ የሚለብስ ደንቆሮ ብሎ ከማለት በቀር ደንቆሮ አስተካክላ ኮንሰርት ሲኖረው ኮንሰርቱን መድረኩ እንዳይበላሽ መከራዋን እያየች እዚህ ለደረሰበት ደረጃ እንዲደርስ ያደረገችውን ሚስቱን ሰክሮ ከገደላት በኋላ ራሷን ገደለ። በምን ምክንያት ምን ሆና ነው የምትሞተው? አስራ ሁለት ሰዓት ከአርባ አምስት ላይ አጎቷን አውርታ ስለ ነገ ፊቸር አውርታ ያደረች ልጅ ገላችሁ። ሁልጊዜ ጊዜ ሲትናደድ ራሴ እንገላለሁ ትላለች። ማትግደል የሚገል ነገር ብላ አታቅም። ጓደኞቿ ጠቅላላ ወጡ። ለምን በፊት አይናገሩም ነበር?

ጫላ ጩቤ ጨበጠን የተማር ነው ጫላ በጩቤ ቢሆን እንዳትለቀው እንዳትለቀው ብዬ ነግር ያለው ሚስትህን ወስዶ ለራሱ እንዳይሆን ይገሏታል። ጫላ ሞታ አላ ጫላ እንዳትለቀው ብዬ እየነገርኩ ነው እንዴ ጫላ ጩቤ ጨበጠ እኮ ነው የተማር ነው ጫላማ ይረታም። አርበዱዶ አርበዱዶ አሳዶት ጫላ ሲያቅተው ማንን ገደለ? ቀነኒን የኔ ምስኪን የኔ የዋ እንደዚህ በልዘው ደብድበው ማነካት ነካት። እስቲ አስቡት ያንዱ አለም ገል ፍሬንድ እንደሆነ ሌላ ሰው መጥቶ አሰምቶ እንደዚህ በጥፊ ዝም ሲል ጫላ ጫላ እንዳትፋታ ሚስትን ተቀምተ አርቲስት ነው ብሎ ቀምቶ ስታውለት ጭራሽ ገደላት። ለአንተም ሳቶ እኔ ልንገብገብል ጫላ እንዳትፋታው። ጫላ ሞታሀላ ከትምህርት ቤት ጀምረን ጫላ ጩቤ ጨበጠ። ጫላ ጀግና እንደሆነ ጫላ ነው ነገርኩ። ጫላ እንዳትፋታው ይህን ሀጠራው እንዲህ ምን አባቱን ስና ነው ይሄ ብስብስ፣ ማለት ነው ከንቱ ከካብ ቀነኒ፣ ፍትህ ለቀነኒታችን። እቺ ንግስት ንግስት የሆነች ከመልክ መልክ የኦሮሞን ባህል ከፍ አድርጋ ያሳየች ለዚህ አንዱ ዓለም ለሚባል ሲቢጣ እንዲታወቅ አለባበሱም መድረኩን አስተካክላ በሄደበት ከስሩ ሳጠፋ፣ ለዚህ ከፍታው የሆነችው ዛሬ ዝና አገኘው ብሎ ታዋቂ ምንድነው እንትኖቿ አውቃለሁ ብሎ ይች ልጅ አላግባብ ገሎ ጭራሽ እንዲወጣ አልገደልኳትም። አንተ አቅታ ቀነኔ አቅታ ራሷን በፎቅ እስከምትለቅ አንተ የታባህ ነበር ከሀጠራው ሰካራም፣ የኤችአይቪ ማስታወቂያ የመሰልክ ቀጫጫ ሲሚጣ፣ አንተን እኮ መግደል ያቅታትም ነበር። ግን እህትህን አስቀምጠ ወደል እህትህን ለሁለት አብራችሁ አዝላችሁ በፎቅ ጣላችኋት። ለሁለት ለሁለት ለሁለትን የጣላችኋት ሰራተኛ እኮ አለች። ግን ቤት በኩል ትመስክር እንዴ፣ ብላት አውጣ እውነቱን። ህፃናቶች ሁለት አሉ መቼም የማይረሱት እኔ በፃንነት ያየሁትን አንድ ነገር ረስቼ አላቅም። እነዛ ሁለት ህፃናት ተኝተው ካልሆነ በስተቀር በዛ ለሊት እንደ አውሬ ፎር ኦክሎክ ጥላቸዋት፣ አውሬ ነው። በዛ ሰዓት እኮ የሚተኛበት ሰዓት ነው። ግን የመጠጥ ሱስና የምናምን ሱስ ያልተለየው ይሄ እንሰሳ ከመጠጥ ከመሸታ ቤት የማይጠፋ ሰካራም፣ ሰክሮ ነው እንጂ እንደዚህ ያረጋት ማለት ነው። ከካማንቴ ሸርሙጣ ሊሸርሙጣ አምስት ገልፍሬ ዱባ የምታጫውታት እንዳለ ይደርሰንበታል። ይችን የመሰለች እንስት የሆነች ሚስት ኖሮ እያንዳንዱ ጉድ እኮ ደርሶኛለን። ያንተ ሸርሙጣ ሽርሙጥና ሳያንስ ይችን የመሰለች ብተዋትስ ለጫላ ብተውለትስ እሷ ስፎይ ብላ እዚያ ቤተሰቦቿን ብትረዳስ። አንተ ግማታም ጥንባታም የጥንባታም ሲቪጣ የኤች አይ ቪ ማስታወቂያ የመሰለ በሞቱ አይቀርም ሚለቁትም መሞቱ አይቀርም። አንጀት እንኳን የለም። ውጦ ውጦ ይሄን ስጋ ይሄ በየቦታው ቁርጥ ነው። ጫት ይበላል። አንድ ቀን ልጅቷን እኮ እንዴት ሁሉ እንዳስረ እቃው አይደለም ምኑም ቆሞ አያውቅም። ስሩ ራሱ አይቆምም። ይሄ ግን ማለት ነው ማርገዙ ራሱን በጸሎት ነው ማስረገዝ ሀጠራው ከንቱ ልክስክሶች፣ አሁን ለሱን ምትደምእንትን የምትሉት እሞልጫዋለሁ። አንጀቴ እንዳቃጠላችሁ ነ ማቃጠላችሁ። እናንተ ጥንብ አንሳ የሱ ደጋፊ ሆናችሁ፣ በከካም ሁላ ሀጠራው በቀቀናም ማለት ነው የዝችን ልጅ ፍትህ ለዛውም እንዲህ ብለው ልካው አባትየው። አልፋታችሁ፣ አልፋታችሁም። የኢትዮጵያ ጉድህን ገዳይ ቁጭ ብሎ ጫት የሚቅምበት ሀገር ምን አይነት ዘፈን ወደፊት ሊዘፍን ነው? ሚስቴን ገድዬ ሚስቴን ገድዬ በፎቅት ከህቴ ጋር ሸውጄ መለጥ ኢትዮጵያንስ ይሄ ኧረ፣ እኛ እናዳምጥም ያንተ ዘፈን በቀቀና። ምን አይነት ዘፈን ልታወጣ ህሊና፣ ምን አባሽጠ እንዴ ብለ ግጥምስ ይመጣልሃል? የዛች አንገት ላይ እጅ ላይ ስትቀርችን የመሰለች ቆንጆ ምን አይነት ዘፈን ወደፊት ልታወጣ ምን የሚል ዘፈን ልዘፍንልን ነው ከዚህ በኋላ ምን አይነት ሚስተንገለ ሚስተንገድዬ ዬ ቁጭ ብዬ ጫትዬ ቃምክ ነው ይሄ ይሄ ልትል ነው ምን ልዘፍንልን ከዚህ በኋላ እኔ ዘፈንም ሰምቸው አላውቅም። ሀጠራውን ያንተን ዘፈን ሲቢጣ ስሰማማ አልገኝ ግን፣ እንደውም ከዚህ በኋላ ለኦሮሞ ሕዝብ የኦሮሞን ሙዚቃ ከፍ ያደረገ ምን አርጎ ነው ከፍ ያለ ደድቦ፣ ምን የትኛው ዘፈን ዘፍኖ ነው ያላቀው? ለምሳሌ አላቀው። ይህን ሲቢጣ ዘፋኝ አንድ ቀን ገዳይ ሆኖ ነው ያየሁት። መብርሃን ምስክሬ አላቀውም፣ እሷንም አላቃትም። መብርሃን ምስክሬ ነው። እኔ ሁለቱንም አላቃቸውም፣ ግን ፎቶን ዘቅዝቀው ሲሰድቡ ሳይ ምን ባረገች? እንደ አፈርድ ብላላት እንዲ ፌር እኮ ነው ዘፋኝ። ለምን አይደለም? እንትን አባ ገዳ የሆኑ አባ ገዳም ሆኑ ባላቅ ያ የወርቅ እንትን የሚያደርገው ሰውዬ ለምን አይሆንም? ከገደለ በኢትዮጵያ በተቀመጠ ቅጣት ማግኘት አለበት ቅጣት ዘፋኝ ስለሆነ የኦሮሞ ዘፋኝ ነው። ሊገሉብን ነው። እሬዲ ሰው ገድሎ ይቀመጥ ማን አባቱ? ስለሆነ ሀጠራው ሲቢሮ መጀመሪያ ከመግደሉ በፊት አያስብም? አሁን እያለቀሰ ሳድ ነው። ለቅሶ ከእድሜ ልክህን አትጣ፣ ከተቀመጥክ ጀምረ እንደው አትጣ። እኔም አላውቀውም። ቴንኪው የኦሮሞ ልጅ አንተማ ዘረኛ አይደለም። የታቋል የሆነ ሲቢጣ እኮ ነው ይዛክኝ እግዚአብሔር እንዴት ብለህ ታውቀዋለህ? እመብርሃንም አያሳዝንም? እኔ እኮ ምን አገባኝ ብዬ መታው ይችላለሁ፣ ግን አባትየው እንደዚህ የኢትዮጵያ ሕዝብ ባካችሁ ከሀገር ውስጥም ከውጭም ሆነው የልጄን ገዳይ ሰምታችኋል ያሉትን እኔ አፈር ልብላ። እኔ አባቴን በጣም ነበር ወደው በህይወት ባይኖርም እኛ አባቴ ያስተላለፉት መልእክት ለሊቱ ሙሉ እንዴት እንዳሳዘኑ ደስ ይቃ ሳዳምጥ ማለት ነው። እኚህ ምስኪን ፍትህ የሚጮሁ አባት ለምንድን ነው ድምፃቸው የማይሰማው? እኔ አዱኛ ዋቆ የቀነኔ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማቸው ሁሉ ከፍ ያለ ምስጋና እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን እስከ ሳኔ የልጄን ደም ለመደበቅ የሚሯሯጡትም ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የኔ አባታ ይዞት